በስማአብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኃ ጥቅምት 26። አንድ አምላክ በመሆን በአብ በወልድ በመንፈስ ቅዱስ ጥቅምት 26 በዚች ቀን ጌታችን ከመረጣቸውና በሽተኞቹን ሁሉ ይፈውሱ ዘንድ አጋንንትን የሚያወጡ ዘንድ ስልጣንን ከሰጣቸው ከሰባ ሁለቱ አርድእት አንዱ ቅዱስ ሐዋርያው ጢሞና በሰማዕትነት አረፈ። ይህም ቅዱስ ጢሞና ሰማያዊ ሀብትን መለኮታዊ ኃይልን ገንዘብ አድርጎ በሽተኞቹም ፈወሳቸው፣ አጋንንትን ተገዙለት። ክብር ይግባውና ጌታችን ኢየሱስ ክርስቶስ በሥጋ በምድር ሳለ አገለገለው። ወደ ሰማይ ማረ፣ ካረገ በኋላ ሐዋርያትን አገለገላቸው። በአምሳኛውም ቀን ጵራክሌጦስ በወረደ ጊዜ የአጽናኝ መንፈስ ቅዱስን ጸጋ ከርሳቸው ጋር ተቀበለ። ከዚህም በኋላ ሰባት ሆነው ከተቆጠሩት ዲያቆናት ጋር ሐዋርያት ሾሙት። እነርሱም መንፈስ ቅዱስን ዕውቀትንም የተሞሉ እንደሆኑ የሐዋርያት ሥራ መጽሐፍ ምስክር ሆኗል። በድቁና አገልግሎትም ጥቅት ካገለገለ በኋላ ብልቃ ከሚባል ሀገር በስተምራብ በሆነ ስብራ በሚባል ሀገር ላይ ኤጲስቆጶስነት ተሾመት። በውስጧም ክብሪ ዋውና የጌታችን ኢየሱስ ክርስቶስን ሃይማኖት አስተማረ። ከዮናናውያንና ከአይሁድም ብዙዎችን አጠመቃቸው ሞናን የዚህች አገር ገዢ ይህን በሰማ ጊዜ ቅዱስ ጢሞናን ይዞ ጽኑ ስቃይን አሰቃይቶ በእሳት አቃጠለው። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሐዋርያ ጸሎት ይማረን። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን የጌታችን ወንድም የያዕቆብ የፊልጶስና የሰማይቱ አግናጢዎስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ጥቅምት ሃያ ስድስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ያዕቆብ ሐዋርያ ወልደ ዮሴፍ፣ ቅዱስ ጢሞና ሐዋርያው ሐዋርያ ዲያቆን፣ ቅዱስ አግንያጥቆስ፣ ቅዱስ ፊልጶስ። ወርኃዊ በዓላት፦ ቅዱስ ቶማስ ሐዋርያ፣ አቡነ ሐብተ ማርያም ጻድቅ፣ አቡነ ኢየሱስ ሞዐ ዘሐይቅ፣ ቅዱሳን ሰማዕታተ ናግራን፣ ቅዱስ አቡነ ሰላማ ከሣቴ ብርሃን። የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑት ለአስራ ሁለቱ ወገኖች ሰላም ለእናንተ ይሁን። ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ፣ ልዩ ልዩ ፈተና ሲደርስባችሁ እንደምሉ ደስታ ቁጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ምሉአን ትሆኑ ዘንድ ስራውንም ይፈጽም

አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን አለንባቡን በእርጋታ መንፈስ እና በተመስጦ ህልና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር፣ አሜን። ይቆየ